አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብለናል። በሰላማችሁ ይብዛ። እስኪ ሰላም በሏቸው። አሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ናችሁ? ውድና የተከበሩ የበባ ቤተሰቦች ሰላም፣ አሰላሙ አለይኩም ወረህመቱላህ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እንግዲህ ተመልሰን መጥተናል። በምን ተመልሳችሁ መጣችሁ ካላችሁ ጽጌረዳ አበባ ይዤ መጥቻለሁ። አባዋ ትንሽ አንቀላፍታለች፣ ተኝታለች። ማታ ነበር ያዘጋጀዋት፣ ግን ትንሽ እንትን ብላለች፣ ደብሯታል። አባዋ ራሱ ቢደብራትም ግን ከጀርባዋ ደስታ አለ ማለት ነው። ከአባ ጀርባ እና ይዤ መጥቻለሁ። ለማን ነው ሮዛን ትቼ ሳደ ሁሉም ሴቶች እንግዲህ ከሮዛ ከሐኪም ቤት ተመልሳ ወጥታለች፣ ከሆስፒታል ወጥታለች፣ ሰላም ሆናለች እና በሰላም እቤት ገብታለች። እኔ ጋ ነው ያደረችው፣ እቤት ነበረች በቃ። ሱመያ የምታወራውን ሰምታችኋል። አውቀው ነው መርዝ የጠጡት። እሱም በረኪና እጣ ሲጀመር እኔ አልጠጣውም በረኪና እሷ ኪኒኒዎቹን ሰብስባ ጠጣች። እኔ የጠጣው ምን አለች ስማርት ትነበሩ አውቀው ነው እሱን በርኪና ጠጣኔ አልጠጣሁም። አውቀው ነው የጠጡለት እርስ በራስ መስዋዕትነት። እኛ እኔ ሊሸውዱ ነው እኔን፣ ድራማ ነው የሚሰሩብን ከቤዛ ጋር ተስማምቶ ነበር ያሉት እና ያሰበችው ም ሱመያ እኔና ቤዛ ተመካክረን ወይም ተስማምተን ሮዛ ራሱ አውቃ ከዛ በኋላ ሱመያን ለመሸወድ ወይም ደግሞ ተመልካቹን ህዝቡን። መጀመሪያ ሮዛ ለሱመያ አዝና ታገብኛለሽ የሚለውን እንጋባስተን ሽማግሌ ዛሬ ልላክ ብላ አጣርፋኝ የነበረው ራሷ ነበረች። እና መልሳ ደግሞ ሀሳቧን የቀየረችው ከሱመያ ጋር ከተገናኙ በኋላ ለሱመያ አዝና ነው። አብረን በልተን ጠጥተን፣ አንቺ እህቴ ነሽ፣ ከእጄ ይበልተሻል። ስለዚህ እንደ እህቴ ነው ማለት ምናምን ስትላት እንዴት ነው እህቴ ላይ ማገባው የእህቴን ባል እንዲቀማሉ ብላ አልቀሳ አዝና። በዛ ምክንያት ነበር ሮዛ እንቢብ ላይ ያቆመችው ሐሳቡ ማለት ነው። ጋብቻውን ነገር እምቢ ብላ ዛንቀን የቀለበስ አደረግላት ሄደችው። አሁን ደግሞ እንግዲህ ሱመያም ያለችው ያሰበችው ምንድነው? እርስ በራስ እሱ መድኃኒት ጥጣው እሷ እንድታዝንና እንድትጎዳ እሺ እንድትለው ድራማ ሰሩባት። ከዛ በኋላ ደግሞ ሮዛ ስላዘነችለት እሷም ጠጣች። ከዛ ህዝቡም ተመልካቹም እኔም አዝኜ በቃ መስዋዕትነት ተከፋፈሉ። ስለዚህ መጋባት አለባቸው እንድል ነው። ህዝቡ መጋባት አለበት ሲጀመር ተመልካች እንዳለ መጀመሪያው ተጋቡ ሲሉ ነበረ። መርጠውልኛል ሮዛ ነበረች ያው ሱመያ መጣ እንትን ያለቻት ሀሳቧን ያስቀየረቻት እንጂ እሷም ፍላጎቷ ጋብቻውን ነበረ። እና አሁን ጠርተናታል። አንድ ላይ ነበርን አክም ቤትም ሆስፒታልም፣ እንትን ያለው መልሰን ወደ ቤት መልሰናታል። ስለዚህ እሷም ደግሞ ከእሷ ጋር ስታወራት አሁን ሀሳቦች ምንድን ስላት፣ በቃ የመጣ ይምጣ ሱም የራሰው ጉዳይ። ስለዚህ አጋባለሁ ከእሱ ጋር ወስኛለሁ አለቻት። እንደዛ ስላለች እኔ ምችን አባ ጸገ ዳ ቻለሁ እስኪ ቀለበቱ ምናምን ሳይሆን መጀመሪያ እናንተ ፊት ድጋሜ እጠይቃታለሁ ማለት ነው አሁን ታገብኛለች ብዬ በድጋሜ ጠርተናታል እዚህ ጋር ታገቢኛለች ይጠይቃታለሁ። እሷም ሲያወሩ ጓደኛነች ነች አብረውን የሚያድሩት የሚሉት በቃ ወስኛለ ብላታለች፣ እናንተ ፊት ለፊት ሱመያም እንድታየው ትቷል ብላ አስባይ ነበረው። ሌሎችም ደግሞ እሷ እንዳገባት የማይፈልጉ ሰዎችም ካሉ ተመልሰን ልንጋባ እንደሆነና እንደምትወሰን ወሰናለች አልወሰነች የሚለውን እሷ ወሰናለች ስለነገርቺ ነው። ካሜራ ቆመ፣ ካሜራ ፊት ለፊት ነው አሁንም ብዙዎቻችሁ እሷ እምቢ በማለቷ ተናዳችሁ ደንገጣችሁ ስለነበረ ተመልሳችሁ ደግሞ ደስተኛ እንደምትሉ ተስፋ አደርጋለሁ። ትመጣለች። አሁን እንግዲህ ስትመጣ የምንጠይቃት ይሆናል ማለት ነው። መልሷል። ምን ትላላችሁ እናንተ? ያው ዛሬ ምን እኛ የጠበቀን አንተ መርባ ይዜ ተሰጣታለች። የካሜራ ፊት ለፊት ሰዎችም ተመልካቾችም ያው እናንተ ፊት ለፊት ነው፣ ከእናንተ ጀርባ አይደለም። እኛም እናንተም አብረን እንከታተላለና። ስለዚህ ያው ሮዛን እንጠብቃታለን። ስትመጣ ሳዳምን ትያለሽ ወሰናለች አይደለ? እሷ ኔ ለማግባት ኢንሻአላህ ኢንሻአላህ ትላለች። እንደዚያ ነው እንግዲህ እሷ እስክትመጣ ድረስ ከኛ ጋር ሆኖ ዌልካም ብረና ሮዛ እንግዲህ መታለች እንኳን ደና መጣሽ እንኳን ደና ቆያችሁ እንኳን አዳነሽ አሚን አሚን ብቻ ነው ለተመልካቾች አንች ሰላም በይና ማለት ነው ውድ ቤተሰቦቼ ይኸው ተሽሎኛል ድኝዬ መጥቻለሁ ተሽሎኛል አልহামዱሊላህ ስላሰባችሁልኝና ዱአ ውስጥ አውሬ ሆነ እስኪ ሰላም ቢያቸውና፣ ሰላም ናችሁ እንዴት ናችሁ የተቀመጫችሁ ሰዎች ዛሬ መተናል። ውድ ምን ያላችሁ ሰዎች ውድና ተቀመጫችሁ ሰዎች ተቀመጣችሁ ሰዎች አዎ፣ ዩቲዩብ ሰብስክራይብ አድርጉ። የተቀመጡት በሙሉ ሰላም ብላችኋለች። እኔ ዛሬ መጣል እ ከዛ እንኳን እንደና መጣሽ እንኳን እንኳን እንደና ቆያችሁ። እሺ አሁን ድኛ ያለው ምናምን ብለሽ እስኪ መድኃኒት ለምን እንደጠጣሽ አብራሪላችሁ። እኔ መድኃኒት ጠጥቼ ነበር። ትንሽ ሆዴ ቆርጣ ቆርጣ ነገር ይቆርጣል። ትንሽ ጨንጓራ ትንሽ ቆረጤ ቆረጤ። ምን ያደርጋል? ቆረጤ ቆረጤ ሆዴ ደፍተዋል። ደፋ እንደዚያ ነው። ከዚያ ከዚያ እኔ ባለም ዛሬ መተዋል። እሺ። አሁን ድነሻል አዎ አልሀምድሊላሂ ደነ መድሃኒቱ ወጣ ከውስጥ ወይስ በፍሬ ይቀራል ስንት ኪሎ ነበር እያልሽ እኔ ኪሎ የለማ አልመዘንኩማ በኪሎ በእጄም በእጄም መዘንኩት በእጅሽ ነው የመዘንሽው ስንት ኪሎ ነው ኪሎ ነው ኪሎ የለም በእጄም መጠጣው ሌላስ

ባልወደሽ እንኳን በግድ እንደወደሽ በግድ እንደወደሽ እያደረጉኝ ነው። በቃ ሁሉም ወደዎች እዛ ላይ ያሉት ሴቱም ወንዱም በቃ ደስ ሲል ምናምን ነው። በቃ ባልወደሽ እንኳን ማለት ነው ምን ተመልካቾች እንዳለ አረቶሎ ተጋቡ ወሬ ታውሩብን ይያሉ ነው። ስለዚህ አንቺም ያው ባለፈው እንደምትወጂኝ በጣም እንደምትወጂኝ በጣም ብዙ እ በላይ

በቃ አግባት አግባት አግባት ነው ግቢ በቃ ግቢ እንዳለ በቃ አግባት ሮዛ፣ እንዳታዋት እችን ጣፋጭ የሆነች እችን ቆንጂ የሆነች ፈገግታዋ ደስ ይላል ምናምን እያሉ ነው። ደግሞ ከነሱ ውጪ ምስክር ሆነችልሽ። ሌላኛዋ ደሞ ማንዶር ተቀያለሽ። አንደኛው ሱመያ ራሷ፣ አንተ ሮዛን ብታገባት አንተ እሷን ብታገባ፣ ልጆቼን እንኳን እሷ ጋር ትቼ የፈለኩበት ቦታ መሄድ እችላለሁ አለች። ገባሽ? ልጆቼን እሷ ጋር ትቼ የፈለኩበት ቦታ መሄድ እችላለሁ። ምክንያቱም ለልጆቼ የምትሆን ሰው ናት። እሷ በጣም ሚስኪን ናት፣ ለልጆቼም ትሆነኛለች። አሁን ገና ትክክለኛ ሚስት ታገኛ አለች። ሰውዬ ካገባ አይቀር ሮዛን ነው ማግባት። ሮዛን የመሰለች ሴት የትም ቢፈልግ ቢል አያገኝም ማለት ነው ሰውዬ። አዎ አላየሽም ቪዲዮ አንቺ

ሳታንገራግሪ አንዴ ሱመ እያሳዘነችኝ። ሳቲ ምን ሳቲ፣ በቀጥታ ሽማግሌ ይላክና ኒካው ይታሰር ወይስ የአፍሽን የወሸችን ነው? ለሳዳም ስታውሪ ይሰምቻለሁ። በቃ እኔ ወስኛለሁ። ለሱ ብዬ ሞቼ ነበር እሱም ለኔ ሲል ሞቶ ነበር። አስከፍቼዋለሁ። ይቅርታ ለጠይቀውኝ የመጣሁት ብለሻል። ይቅርታ ለጠይቀኝ የመጣሽው ያው፣ በካሜራ ፊት ለፊት ምልትኝ እንደሆነ ለምን እንደመጣሽ ተናገሪው። እኔ እኔ ጥፋተኛ ነኝ

አንተ ለምን ሰይዶ እንዴት እንደ አረገኝ እንደዛ፣ ሰይዶ በጣም ጥሩ ሰው ነው አለኝ የአባቴ። ከዛም በኋላ እኔ አሁን አንተ ልግባ ይወሰኩኝ ወሰንሽ። ማሻላ ቤተሰብ ተቆጣት፣ ለምን ሰይዶ እንደዛ ታረጊዋለሽ? ሰድ ጥሩ ሰው ነው ብሎ ተቆጥቷታል ማለት ነው። እሷ እሷም ልታገባኝ ወሰነች ማለት ነው። ስለዚህ አንተም ስለወሰንሽ እኔም ደስ ብሎኛል

ሳይድ እስካሁን ታሶታግሶች ታክሶች በቃ እስካሁን ቁጭ ብሏል። እህቴን ብትወኚ ወድሽም፣ አይ በጣም ወድሻለሁ። በወድሽም ምንም ማድረግ አልችልም። ሳይድ ሌላ ሚስት ማግባቱ ስለማይቀር እኔ እንትቶኝ፣ እሱም እሱ ያግባና ነግባና እረፍት ይውሰድ፣ እኔ እሱን አግብቼ እረፍት ወስዳለሁ ብላለች። ይሄ ለሶማያ መልክት ነው። በቃ ከህይወታችን ውጪ ሶማያ ብቻ ምንም አታረግም። ከህይወታችን እሷ ያዘነችው ለሱመያ ለልጆቹ ነው። በቃ አለ አይደለ? አዎ ከህይወታችን ውጪ አትበጥብጭኝ፣ ስለኛም አታውሪ። ልጅቷን የሚያሳዝን ነገር ዩቲዩብ ላይ እየወጣሽ እያወራሽ ሀሳቧን እንድትቀይር ወይም እንድትወላውል አታርጋት፣ እያሳዝንሻት እንድታዝን እንዳታድርጊያት ነው የምንልሽ? ምን ትያለሽ አንቺ? እኔ እኔ አንተ ለጋማ ነው እኔ ጋላስ ሱመያ

ይሻለኛል ብላለች። እንግዲህ ይህን መርጣለች። ከልብ አመሰግናለሁ ሮዛዬ የኔ ቆንጆ። በቃ እንግዲህ ሽማግሌ ላክና ካጣውን ደግሞ እንግዲህ ሽማግሌ ላክና፣ እናንተንም ከልብ አመሰግናችኋለሁ ከጎናችን ስለቆማችሁ። ሳዳም ጓደኛው ጓደኛ፣ አንተም ጓደኛ፣ አንቺም ጓደኛ፣ ከልብ አመሰግናላችሁ። አይጠፋጠፋችሁ። ምን ለማለት ነው? አይ ይህን በዲና አየችው እ እንዳጠፉ እና ውድ ቤተሰቦቻችን ውሳኔያችን እዚህ ላይ ደርሷል። ሮዛ እንግዲህ በስተመጨረሻ ወሰናለች። ተመልሳ መድኃኒቱን ጠጥታ ውስጧን ካደሰችው በኋላ ካገገመች በኋላ ተመልሳ መታለች። ወደ ቆርጠ ቆርጠ ወዶ ወዶ ቆርጠ ቆርጠ ከዛ ከዛ በኋላ እንደውም መድኃኒቱ ደና አረገላት ማለት ነው። ስለዚህ ፀጥታ ከመጣች በኋላ ይሄው ደህና ሆና እንደዚህ አሪፍ ሆና ሀሳቧም አሪፍ ሆኖ ተመልሳ መጣለች። እንግዲህ ዛሬ ነገ ሳንል የሽምግልናውን ጉዳይ ቶሎ ይጨረስና ያልቀና ኒካችንን አስረን ሰርጋችንም ሆነ አብረንም መኖር ከጀመረንም የምናሳውቃችሁ ይሆናል። ሁላችሁም ስትመኙና ስታስቡልን ስለነበረ ከልብ እናመሰግናለን። አላህ ያክብርልን። እንወዳችኋለን፣ እናከብራችኋለን። እስኪ ምን ትያለሽ? የመጨረሻ መልእክት አስተላልፊ

ጠንከር ጠንከር ልበል አድርጉኝ። በቃ የኛ ለገባ ነው። አንተ ስፖርት በደንብ ስራ። ከዛም በኋላ ማንታ መጣ መጣሎ። በቃ እንግዲህ ውድ ቤት ሰዎቻችን ስለተከታተላችሁ ከልብ እናመሰግናለን። የዛሬው ቪዲዮአችን ይሄንን ይመስላል። እንግዲህ ከተመቻችሁና ከወደዳችሁት አንድ አስር ሺህ ላይ ካስገቡ እስኪ እንያችሁ ማን ደስተኛ ማን ደስተኛ ያለው ምን ይሆናል? ከልብ ሰላም አለይኩም ወራህመቱላሂ። ባይ ባይ።